እኔ ከአንተ የበለጠ ከእኔ የበለጠ የምትጎዳው አንተ ነህ። ብትነግረው ምንም የሚመጣ ነገር የለም። ምክንያት ዴቭ ይህንን ነገር ሲሰማ እኔና አንተ እያታለል ነው እንደሆነ ሲሰማ አንተን ከዚህ ቤት አውጥቶ ይጥልሃል። ስለዚህ መንገድ ለመንገድ ተንፏቀህ ነው የምትሄደው፣ መቼም ቢሆን ልትድን አትችልም፣ እያለች ሞራሉን እየሰበረችው ነው ያለችው ማለት ነው። እንግዲህ ባንቴሮ ግን ጋሚ ቆሞ እንደሚሄድና እንደሚያሳያትም እየፎከረ ባት ነው ያለው። እሷ ግን አንተ ከእንግዲህ በኋላ አብቅቶልሃል ብላ ሞራሉን ልትገለው እና ወይም ልታሸማቅቀው ብትሞክርም እሱ ግን በውስጡ መንፈሱን ጠንከር አድርጎ ድጋሚ ቆሞ እንደሚሄድ እየነገራት ነበረ ማለት ነው። እንግዲህ አሁን ላይ አሁን ላይ ሮዛ ባንቴሮ ወደነበረበት አቋም እንዲመለስ አትፈልግም። እንግዲህ ዴቭም ለሱ የተሻለ ነገር እየፈለገለት እንደሆነ ሲያወራ ምክንያቱም እዚህ ያሉት ዶክተሮች ሀምሳ ሀምሳ ነው የመዳነ ይገደሉ ብለው ሲሉ እሷ ግን በፍጹም አይድንም ነው እኮ ያሉት ብላ ያው ስሜቱን ለመጉዳት ብትፈልግም፣ ዴቭ ግን እነሱ እንደዛ ሳይሆን ያሉት ሀምሳ ሀምሳ እድል አለው የመዳን እድል አለው ስላሉት፣ ስለዚህ ይሄ ሰውዬ ይድናል ብሎ ሲል፣ እሷ ደግሞ ይሄንን ነገር እንዲሆን አትፈልግም። ዴቭ ግን አሁን ላይ ከሌላ ሀገር ማለትም ከውጭ የተሻሉ ዶክተሮች ጋር እየተጻጻፍኩኝ ስለሆነ ያንተ ነገር ትልቅ ተስፋ አለ ብሎ ተስፋ እየሰጠው ነው ያለችው ያለው ሮዛ ግን ይሄ መሆን የለበትም ለምንድን ነው እሱ እንደዚህ የምትለው ዶክተሮቹ እኮ እንደማይድን ነግረውን አይደለም ወይ ብላ ተስፋ ልታስቆርጠው ብትሞክርም ዴፍ ግን ይሄ አይሆንም እኔ ከሌላ ዶክተሮች ጋር እየተጻጻፍኩኝ ስለሆነ ይሄ ትልቅ ተስፋ አለ ብሎ ባንቴሮን እየ ተስፋ እየሰጠው ነው ያለው ማለት ነው ባንቴሮ እንግዲህ ግዲ በራሱ አቋም ድጋሚ ወደ ነበረበት አቋም እንደሚመለስ ራሱን እያሳመነ ነው ያለው ማለት ነው በሌላ በኩል ሮዛ እንግዲህ እዛ ቤት ያሉትን ሰዎች በጠቅላላ መጉዳት ነው የምትፈልገው። ምክንያቱም ሉሊትን ራሱ በጣም ማጥቃት ትፈልጋለች፣ ምንም እንዲሳካላትም አትፈልግም። ዴቭም ለሉሊት የሚያደርገው ነገር በጠቅላላ ምንም አያስደስታት ማለት ነው። ምክንያቱም ሮዛ እያፍሰበች ያለች አሁን እዛ ጋር ሁሉንም ዴቭንም ቢሆን የመግደልና ከሱን ከዛ ቤት ውስጥ የማስወጣት ሀሳብ ነው ያላት። ምክንያቱም ቤትና ሀብት ንብረቱን በጠቅላላ በራሷ ማድረግ ትፈልጋለች ይህንን ነገር ደግሞ ከእናትዮዋ ጋር እየተማከረች ነው የተንኮልና ደባ እያደረገች ያለችው የሚመስለን ማለት ነው። ዴቭ ግን አሁን ላይ ለሉሊት ራሱ የተሻለ ነገር እያመቻቸላት እንደሆነ ስታቅሷ፣ ግን በቅናትና በንዴት በጠቅላላ እየተብሰከሰከች ነው ያለችው ማለት ነው። በሌላ በኩል እንግዲህ ባንቴሮም የሉሊትን ስኬት ስለሚፈልግ በጣም ጥሩ ጭንቅላትና መልካም ልጅ እንደሆነች ደጋግሞም እያወራ ነው ያለው። ይሄንን ግን ሮዛ በፍጹም አትፈልገውም ማለት ነው። እንግዲህ ያው ሉሊት አሁን ላይ እንግዲህ ባንቴሮን እየተንከባከበችው ነው ያለችው። እሱ እንግዲህ በጣም እያመሰገናትና ስለ እሱም አንዳንድ ነገሮች እየነገራት ነው ያለው ማለት ነው። ምክንያቱም እኔ ኮ በውስጤ ምንም ደስታ አልነበረኝም፣ ደስታ ራሱ ምን እንደሆነ አላውቅም እያለ የውስጡንና የበፊት ህይወቱን እየነገራት ነበረ ማለት ነው። ሉሊት ግን አሁን ላይ ባንቴሮን በጣም እየተንከባከበችውና እያጽናናችሁም ወደ ውጭ መውጣት ሲፈልግ ራሱ እያወጣችሁና እግሩም የተሻለ እንዲሆን እያሸችለትና እየተንከባከበች ነው ያለችው። እሱም ለዚህ በጣም እያመሰገናትና መልካም ሰው እንደሆነችም እየነገራት ነው ያለው። በሌላ በኩል ደግሞ ያው ወደፊት ትልቅ ቦታ እንደምትደርስም እየተመኘላት ነው ያለው። ሀዲዱ ላይ መቆም ብቻ ነው እንጂ ይሄንን ካደረግሽ አንቺ ወደፊት ትልቅ ቦታ ትደርሻለሽ ብሎ እያበረታታት ነው ያለው ማለት ነው። በሌላ በኩል እንግዲህ ሮዛ የሉሊትን እድገትም ስለማትፈልግ ሁሉም ነገር እንዲበላሽባት ነው እያደረግች ያለችው። ዴቭ እንግዲህ ከሰው ከሰዎቹ ጋርና ፕሮጀክት ውስጥ ሊቀላቅላት ስለሚፈልግ ልጅቷን የልጅቷን ጭንቅላት መጠቀም ስለሚፈልግ የተሻለ ቦታም እንደምትደርስ እርግጠኛ ስለሆነ ለሮዛም ሲነግራት እሷ ደግሞ በፍጹም ይሄ ነገር እንዲሆን ስለማትፈልግ ለእሷ ክፋት ብቻ ነው እያሰበችላት ያለችው ማለት ነው አሁን ላይ። በሌላ በኩል ሉሊት እንግዲህ የቤተሰቦቿ መሰቃየትና ቤተሰቦቿ ትልቅ ችግር እንደየደረሰባቸው ያለው በእኔ ምክንያት ነው ስለዚህ እኔ የተባለ ያለውን ሰው አግብቼ ቤተሰቦቼን ከችግር ማውጣት አለብኝ ብላ ለዴቭ እየነገረችው ነበረ። ዴቭ ደግሞ በፍጹም ይሄ ነገር መሆን የለበትም ምክንያቱም ቤተሰቦችሽ በአሁኑ ሰዓት እየተሰቃዩ ቢሆንም ግን የሆነ መንገድ አይጠፋም፣ አንቺ ግን ይህንን ነገር ልታደርጊ አይገባሽም ብሎ እያላት ነው። እሷ ግን አሁንም ሆነ በፊትም ከመጀመሪያውም ቢሆን ቤተሰቦቼ በእኔ ምክንያት ትልቅ ችግር እየደረሰባቸው ነው ብላ እያሰበችና ራሷን እየወቀሰች ነበረ ያለች ማለት ነው። ምክንያቱም እዚህ ጋር አሁን እሷ ጠፋች ሲባል አባትየው ወድቀው እንግዲህ ወጌሻ እያሻቸው ነበረ። ከዚያ ወጌሻውንም ሰውየው ለምንድን ነው የነሱን ወጌሻ ሊያገባት የሚፈልገው ሰውዬ ለምንድነው ወጌሻው እሱን የእሷን አባት የምታሸው ብሎ ወጌሻው ላይ ራሱ ጉዳት አድርሶበታል፣ ብላ እናትየዋ ነግራታለች። ማለት ነው እንግዲህ ሉሊት አሁን ላይ በኔ ምክንያት ቤተሰቦቼ በጣም ትልቅ ዋጋ እየከፈሉ ነው ያሉት። ስለዚህ ይሄንን ነገር ማ ማስቆም ያለብኝ እኔ ብቻ ነኝ። ይሄ ነገር ደግሞ የሚቆመው ሰውየው እኔን ስለሚፈልግ እኔን ካገባኝ ይሄ ነገር ያበቃለታል ብላ እያሰበች ቢሆንም፣ ዴቭ ግን በፍጹም እንደዚህ እንዳታስቢ፣ ምክንያቱም ለዚህ መፍትሄ አይጠፋም ብሎ እያበረታታትና እያጽናናት ነው ያለው ማለት ነው። እንግዲህ ዴቭም ያው ለሉሊት ትልቅ ነገር እያደረገላት እንደሆነ እናውቃለን። ምክንያቱም ጭንቅላቷ በጣም ትልቅ ስለሆነ የተሻለ ቦታ እንደምትደርስም ስለሚያውቅ እንግዲ ዛሬ ፈተናውን ልትፈተንና ከሰዎቹ ጋር ሊቀላቅላት ፕሮጀክት ለከሰዎቹ ጋር ወስዶ አገናኝቷታል። እነሱም እንግዲህ አባል እንድትሆን አድርገዋታል ማለት ነው። እዚህ ጋር ግን አንድ ፕሮጀክት ተሰጥቷት ነበረ። ያንንም ፕሮጀክት እንግዲህ በሶስት ቀን ጨርሳ እንድታጠናቀቅ ዴቭ ከነገራት በኋላ ተግታ እየሰራች ነበረ ያለችው ማለት ነው። ሉሊት ግን ያው ሮዛሄን ነገር እንዲሳካ ስለማትፈልግ ሁሉንም ነገር ልታበላሽባት ቀድማም እያሰበች ስለነበረ አሁን አሁን ላይ እንግዲህ ሉሊት ስራዋን ጨርሳ ና አጠናቃ እንግዲህ ያው ፕሮጀክቱን ከሶስት ቀን በኋላ ታቀርባለች ያላትን አቋም ና ያላትን ሀሳብ ለሰዎቹ ማሳየት ስለምትፈልግ፣ ይሄ ነገር ደግሞ ዴቫ ስላስጠነቀቃት ነበረ ያን ነገር እያደረገች የነበረችው። ግን አሁን ላይ ሉሊት እሷን የሰራችውን ፕሮጀክት እንግዲህ ፒሲያን አስቀምጣ ስትወጣ እዛ ውስጥ ገብታ አጥፍታባታለች ማለት ነው። እንግዲህ ያው ሉሊትም ተመልሳ ስትመ ፒሲውን እንዳስቀመጠችው ስላላገኘች ያው ትንሽ ግራ ቢገባትም ግን ምንም ነገር አልተጠራጠረችም። ማንም ፒሴ ሊነካ አይችልም ብላ ያው ትንሽ ግራ ግራ ገብቷት ነበር። ዘግቼዋለሁ ወይስ አልዘጋውትም የሚለው ነገር አሳስቧት ነበረ። ግን ሮዛ እዛ ክላሷ ውስጥ ገብታ የሰራችውን ነገር አጥፍታባታለች ማለት ነው። አሁን እንግዲህ እዚህ ጋር ሮዛ እያሰበች ያለችው እንግዲህ ሉሊት አጠናቅቅ ያለው ብላ ፕሮጀክቷን እዛ ሰዎቹ ፊት ልታቀርብ ትከፍት እንግዲህ ምንም አታገኘውም። ስለዚህ እሷን በእነሱ ፊት ማሸማቀቅና ምንም መስራት እንደማትችል ማሳወቅ ነው የፈለገችው። እንግዲህ ይሳካላት አይሳካላት ባናቅም፣ አሁን ላይ ግን ሮዛ የሉሊት የለፋችበትን ነገር አጥፍታባታለች ማለት ነው።